የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። እየተገነቡ ያሉ ኮንዶሚኒየሞች በዚህ ዓመት ይጠናቀቃሉ ተባለም። የአዲስ አበባ ማሳጅ ቤቶችን ለመቆጣጠር የህዝብ ትብብር ተጠየቀ። ለዶክተር ደብረጽዮን ቡድን ማስጠንቀቂያ ተሰጠም። በጎዳና ላይ ከሚኖሩ ህፃናት መካከል 10 በመቶ ያህሉ የአዲስ አበባ ተወላጆች ናቸው ተባለም። በኢትዮጵያ ከግል ከፍተኛ የትምህርት ተቋማት ውስጥ ፈቃደኛ እንጂ እውቅና ያላቸው ተቋማት እንደሌሉ ተገለጸም።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 ቻናላችንን ላይክ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን እናመሰግናለን። በጎዳና ላይ ከሚኖሩ ህጻናት መካከል 10 በመቶ ያሉ የአዲስ አበባ ተወላጆች ናቸው ተባለ። በአዲስ አበባ ከተማ በሚገኙ ጎዳናዎች ላይ ውሎና አዳራቸውን ካደረጉና እድሜያቸው ከ18 ዓመት በታች ከሆኑ ህጻናት መካከል 10 በመቶ ያሉ የአዲስ አበባ ተወላጆች መሆናቸውን የከተማ አስተዳደሩ ሴቶችና ማህበራዊ ጉዳይ ቢሮ ገልጿል። ቀሪዎቹ ዘጠና በመቶ ያሉ ህጻናት ከሀገሪቱ የተለያዩ ክልሎች የሚመጡ ናቸው ያሉት የቢሮ የማህበራዊ ሴፍቲኔት ኑሮ ማሻሻያ ዳይሬክቶሬት ዳይሬክተር ቢንያም ግርማ የህፃናትን የጎዳና ተዳዳሪነት ለመከላከልና ህጻናቱን ከጎዳና ህይወት ለማንሳት ከባለድርሻ አካላት ጋር እየተሰራ መሆኑን ተናግረዋል። ህጻናቱን ወደ ማቆያ የማስገባት ና ወደ ቤተሰቦቻቸው የመቀላቀሉ ስራም በተያያዙ አመት ሶስተኛው ዙር ላይ እንደሚገኝም ተናግረዋል። ለዶክተር ደብረጽዮን ቡድን ማስጠንቀቂያ ተሰጠም። ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ተባለም። የደብረ ጽዮን ገብረ ሚካኤል ቡድን ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉም የደቡባዊ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ አስጠንቅቀዋል። በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳ በኋላም የነ ደብረ ጽዮን ቡድን በትግራይ የተለያዩ አካባቢዎች የአመራር ለውጥ ሲያደርግ ቆይቷል። ይሁን እንጂ በደቡባዊ ትግራይ ዞን እስካሁኑ የአመራር ለውጥ አላደረገም። በራያ ዙሪያ ከተሞች ህዝባዊ ተቃውሞች መነሳታቸውን ተከትሎ ጉዳዩ በእንጥልጥል ላይ የሚገኝ ሲሆን የዞኑ ዋና አስተዳዳሪ አቶ ሀፍቱ ኪሮስ አሁን ስላለው ሁኔታ ከቢቢሲ ትግረኛ ጋር ቃለ ምልልስ አድርገዋል። ጠመንጃ ይዞ ደቡብ ትግራይ ለመግባት መሞከር ቀይ መስመር ነውም ብለዋል። ይህ ኃይል ወደዚህ ውሳኔ ከገባም በትግራይ ላይ ሊደርስ የሚችለው ጉዳት በጣም የከፋ ነው። በተደራጀ መልኩ እንታገላለን፣ ምንም ጥርጥር የለውም። ከሁሉም በላይ ግን የደቡብ ትግራይ ህዝብ ይህንን ሁኔታ የመደራጀትና የመታገል አቅም አለው ብለዋል አቶ ሀፍቱ ኪሮስ። በራያ ዙሪያ ከተሞች በቅርቡ የተቃውሞ ሰልፎች መደረጋቸው ይታወሳል። እየተገነቡ ያሉ ኮንዶሚኒየሞች በዚህ ዓመት ይጠናቀቃሉ ተባለም። የአዲስ አበባ ከተማ ምክር ቤት የመሬትና ግንባታ ጉዳዮች ቋሚ ኮሚቴ አባላት የጋራ መኖሪያ ቤቶችን ለኑሮ ምቹ ለማድረግ እየተከናወኑ ያሉ የማጠናቀያ ስራዎች ያሉበትን አፈጻጸም ጎብኝተዋል። የቋሚ ኮሚቴው አባላት በቦሌ በሻሌ፣ በቦሌ አራብሳና በቦሌ አያት የኮንዶሚኒየም የግንባታ ሳይቶች በመገኘት ቤቶቹን ለኑሮ ምቹ ለማድረግ እየተከናወኑ ያሉ የማጠናቂያ ስራዎች ያሉበትን ደረጃ ጎብኝተዋል። በጉብኝቱ ላይ የቋሚ ኮሚቴው ሰብሳቢ የተከበሩ ዶክተር አቶሚ አበበ በጉብኝቱ የግንባታ ሳይቶችና ቤቶችን ለኑሮ ምቹ ለማድረግ የተከናወኑ ያሉ ተግባራትን በመገምገም እና የቀሩ ስራዎችን በመለየት ቶሎ የሚጠናቀቁበትን ሁኔታ ለመፍጠር ታሳቢ ያደረገ መሆኑን ገልጸዋል። የግንባታ ሳይቶችን ለኑሮ ምቹ ለማድረግ የተሰሩ ያሉ ስራዎች እየተሻሻሉ መሆኑን የገለጹት ሰብሳቢዋም ቀሪ ስራዎችን በበጀት አመቱ በማጠናቀቅና ፕሮጀክቶችን ጨርሶ በመውጣት በቀጣይ በጀት አመት አዳዲስ የቤት ልማት ግንባታ ፕሮጀክቶችን ለመጀመር መዘጋጀት እንደሚገባም አሳስበዋል። ሳይቶቹን ተዘዋውሮ ያስጎበኙት እና በስራዎች ዙሪያ ማብራሪያ የሰጡት በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን የኮንስትራክሽን ዘርፍ ምክትል ዋና ዳይሬክተር ኢንጂነር ፍቃዱ አለሙ፣ ነዋሪዎች ገብተው ለመኖር የሚያስችሏቸውን አብዛኛዎቹን ስራዎች መጠናቀቃቸውን ገልጸዋል። በውሃ አቅርቦትና የውሃ ፓምፕ በማስገጠም ሊፍቶችን በማስገጠም የመብራት አቅርቦት እንዲኖር በማድረግ ለመኖር የሚያስችሉ ስራዎች መሰራታቸውን የገለጹት ምክትል ዳይሬክተሩ፣ የመንገድ መሰረተ ልማት ዝርጋታ ስራው ልዩ ትኩረት የሚሻ መሆኑን ጠቁመዋል። የአዲስ አበባ ማሳጅ ቤቶችን ለመቆጣጠር የህዝብ ትብብር ተጠየቀ። በመዲናዋ በድብቅ የሚሰሩ ህገወጥ ማሳጅ ቤቶችን ለመቆጣጠር የማህበረሰቡ ትብብር እንደሚያስፈልግ ተገልጿል። በማሳጅ ቤት ሽፋን ፍቃድ ሳይወጡ በድብቅ ከባህልና ወግ ያፈነገጡ ህገወጥ ተግባራትን የሚፈጽሙ ጥፋተኞችን ለመቆጣጠር የማህበረሰቡ ትብብር እንደሚያስፈልግ የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። በባለስልጣኑ የምግብና ጤና ነክ ተቋማት ቁጥጥር ዳይሬክተር እስጢፋኖስ ጌታቸው እንደገለጹት በተለይ በጋራ መኖሪያ ቤቶችን በመከራየት በማህበራዊ ሚዲያዎች በሚያሰራጩት ማስታወቂያ በድብቅ የሚሰሩ ማሳጅ ቤቶችን መቆጣጠር አስቸጋሪ ሆኗል። የባለስልጣኑ ፈቃድ አግኝተው የሚሰሩ ተቋማት ላይ የክትትልና ቁጥጥር ስራው ተጠናክሮ መቀጠሉን የገለጹት ዳይሬክተሩ የማሳጅ አገልግሎትን በህጋዊነትና በኃላፊነት እየሰጡ የሚገኙ ተቋማት በማህበር ተደራጅተው ህገወጦችን የመከላከል ስራውን እንዲያግዙ የማድረግ ስራ እየተሰራ እንደሚገኝ አስታውቀዋል በመሆኑም ማህበረሰቡ መሰል ህገወጥ ተግባር የሚፈጽሙ ግለሰቦችን ሲመለከት ለሚመለከተው አካል ጥቁማ እንዲሰጥ የጠየቁ ሲሆን ቤት አከራዮችም ያከራዩት ቤት ለህገወጥ ተግባር አለመዋሉን እንዲቆጣጠሩ ጥሪ አቅርበዋል። በመዲናዋ የተለያዩ አካባቢዎች ላይ 24 ሰዓታት አገልግሎት የሚሰጡ በርካታ ማሳጅ ቤቶች ያሉ ሲሆን አብዛኞቹ ከተፈቀደላቸው አገልግሎት ውጭ ሌሎች ህገወጥ አገልግሎቶች እንደሚሰጡ ይነገራል። በኢትዮጵያ ከግል ከፍተኛ የትምህርት ተቋማት ውስጥ ፈቃድ እንጂ እውቅና ያላቸው ተቋማት እንደሌሉ ተገለጸ። በኢትዮጵያ ከግል ከፍተኛ የትምህርት ተቋማት ውስጥ ፈቃድ እንጂ እውቅና ያላቸው ተቋማት አለመኖራቸውን የኢፌዴሪ ትምህርትና ስልጠና ባለስልጣን አስታውቋል። ሁለቱን ከተማ አስተዳደሮችና 14ቱንም ክልሎች ያጠቃለውም 375 የግል ከፍተኛ የትምህርት ተቋማት የሚገኙ ሲሆን እነዚህ ተቋማት ፈቃዳቸውን ከኢፌዴሪ ትምህርትና ስልጠና ባለስልጣን የሚወስዱና የሚያድሱ እንደሆነም ነው የተገለጸው። ታዲያ እነዚህ ተቋማት የሚሰጡት ከዲግሪ ጀምሮ ያለው የትምህርት ደረጃ በዓለም አቀፍ እውቅና ያለውና በተማሩበት የትምህርት ዘርፍ የትኛውም ሀገር ላይ ሄደው ድጋ የሚሄዱበትን ሀገር ትምህርት መማር ሳያስፈልጋቸው መስራት የሚያስችል አይደለም ይህ ለምን ሆነ ተቋማትን አለም አቀፋዊ እውቅና እንዲኖራቸው እና በእነዚህ ተቋማት የሚማሩ ተማሪዎችን በአለም አቀፍ ደረጃ ተስተካካይ እንኳን ባይሆን ተወዳዳሪ መሆን የሚያስችል የትምህርት ደረጃ እንዲኖራቸው ማድረግ ለምን አልተቻለም ሲባል ተጠይቋል የፌዴሪ ትምህርትና ስልጠና ባለስልጣን የተቋማት ቁጥጥር ምክትል ዋና ዳይሬክተር አቶ ቢኒያም ኤሮ በሰጡት ምላሽም ይህን እውቅና ለመስጠት በመጀመሪያ ተቋሙ በአለም አቀፍ ደረጃ እውቅና ሊያገኝ እንደሚገባው ገልጸው እስካሁን ወገን እውቅና አለመገኘቱን ተናግረዋል። በዚህ ምክንያት በኢትዮጵያ የሚገኙ ሁሉም የግል ከፍተኛ የትምህርት ተቋማት ፍቃድ እንጂ እውቅና ገና ያልተሰጣቸው ናቸው ብለዋል። ተቋሙም ከዓለም አቀፍ ደረጃ ሰጪ ተቋም ማለትም አይሶ ገና እውቅና እንዳልተሰጠውም ተናግረዋል። እሱን ለማድረግ እና እውቅና ያላቸው የትምህርት ተቋማትን ለማፍራት ስራዎች እየተሰሩ መሆኑንም ተናግረዋል። አሁን ላይ ተቋሙ የግልም የመንግስትም ትምህርት ተቋማትን በአንድ ለመቆጣጠር የሚያስችለውን ስራ እየሰራ መሆኑ ነው የተገለጸው። ትራምፕ የዩክሬን ጦርነት እንዲቆም ለፑቲን የሁለት ሳምንት ቀነ ገደብ እንደሰጡ ጠቆሙ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሩሲያው መሪ ቭላዲሚር ፑቲን የዩክሬን ጦርነትን ለማስቆም የሁለት ሳምንት ቀነ ገደብ እንደሰጡ ጠቁመዋል። ክሬምሊን በቅርብ ቀናት ዩክሬን ላይ የሚፈጸመውን ጥቃት አጠናክሮ ቀጥሏል። በኦቫል ኦፊስ ፑቲን ጦርነቱን ማቆም ይፈልጋሉ ወይ ተብሎ የተጠየቁት ዶናልድ ትራምፕ እሱን ለነግራችሁ አልችልም፣ ነገር ግን በሁለት ሳምንት ውስጥ ታውቁታላችሁ ብለዋል። ትራምፕ ባለፉት ጥቂት ቀናት የሩሲያው አቻቸው ፑቲን ላይ ጠንካራ ትችት ሲሰነዝሩ ቆይተዋል። ካለፈው እሁድ ጀምሮ በማህበራዊ ሚዲያቸው ፑቲን ፍጹም አብደዋል እንዲሁም በእሳት እየተጫወቱ ነው የሚል አስተያየት ሰጥተዋል። ሩሲያ ከሰሞኑ ዩክሬን ላይ እያደረሰች ያለችው የአየር ጥቃት አራተኛ ዓመቱን በያዘው ጦርነት ታይቶ የማይታወቅ መሆናቸውን እየተነገረ ነው። ባለፈው ቅዳሜና እሁድ ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት 13 ሰዎች ሲገደሉ ህጻናትን ጨምሮ በርካታ ሰዎች ጉዳት ደርሶባቸዋል። ሞስኮ ረቡዕ ዕለትም በኪየቭ ላይ የሚታ ያደርሰውን ጥቃት አጠናክራ ቀጥላለች። ትራምፕ የሩሲያው መሪ ፑቲን ጦርነቱን ማቆም ይሻሉ ብለው ያምኑ እንደሆን ተጠይቀው በሁለት ሳምንት አሳውቃችኋለሁ የሚል ምላሽ ነው የሰጡት። በሚቀጥሉት ሁለት ሳምንታት ፑቲን ከእኛ ጋር ነው ወይስ አይደለም የሚለውን እናውቃለንም ብለዋል።